ሰውና አልመለስም ብላል። ወታጀራ ከሄድኩ አልመለስም ብላል። እሺ፣ አሁን ሌላው ችግር የለም። በቃ እሷ እሱ ጥፋትን አምኖ ከልቡ ይቅርታ የሚጠይቃት ከሆነ ችግር የለውም፣ የትኛውም ነገር ማድረግ ይቻላል። ገብተዋል። አሁን እቺ ልጅን ብቻ ነው ማሳመን ያለብን። ኤፍሬም፣ እኔ ብዙ ነገር ብያታለሁ ብዙ ነገርም አድርጌያለሁ። ግን ደግሞ አሁን ለሁለት ስንሆን ምናልባት ለሁለት ቢያንስ ከልባችን ስልናምናት

ቤተሰብ እንግዲህ እንዳያችሁት የአብርሽና የሩታ ጉዳይ ቀላል ደረጃ የሚባል ደረጃ አይደለም። እጅግ በጣም ጸባቸው እየከረረ መቷል። እንግዲህ ሩታም ደብዳቤ ጽፋ እንደማትመለስ መልሳ ከሱ ጋር እንደማትኖር ስትገልጽለት፣ አብርሽ በጣም ነው የተሰማውና የተናደደው። ምናልባትም እጅግ በጣም ስለሚዋደዱ እንደዚህ አይነት ውሳኔ ላይ ትደርሳለች ብሎ አላሰብም። ከዚህ በፊትም የተለያዩ ሴቶች በትዳራቸው ውስጥ ገብተው ወይም ደግሞ በፍቅራቸው

ከፍተኛ የሆነ ፍቅር ስላላቸው መተሳሰብ ስላላቸው በዛ አሸንፎታል። ከዚህ በፊት አንድ ሁለት ሶስት ልጆች የምናውቃቸው ብዙ ነገር ሲያደርጉና ፍቅራቸው እንዳይቀጥል ለማድረግ ሲሰሩ የነበሩ አሉ። እነሱን ሁሉ ግን ተቋቁመው ፍቅራቸው አሸንፎ እዚህ ደረጃ ደርሷል። ነጽ ግን ፋይሌን ይዤ መጥች ያለው ዶክሜንቴን አሰባስቢያለው ብላ መታ ይህንን የፍቅር ቤተሰብ የአብርሽና የሩታ ፍቅር ለብዙዎቹ ፍቅረኛሞች በእውነት ምሳሌ የሚሆን ፍቅር ግን ይህንን ፍቅር እንኳን በጣም እንደዚህ አይነት ነገር አድርሰዋለች ማለት ነው። ከዛም በላይ ደግሞ ኤፍሬም እና አቤላ ራሱ ለሁለት ተከፍለው የዛኔ ሩታ ልትወጣ ስትል ኤፍሬምን ሰምታችሁታል መውጣት ትቻለሽ መሄድ ትቻለሽ ወንድሜን እንደዚህ ማበሳጨት የለብሽም አይነት ነገር ሲናገር ነበር። አቤላ ደግሞ እኔ አሁን እያደረግኩ ያለሁት ነገር አብርሽ አሁን ላይገባ ይችላል፣ ነገር ግን እኔ እንድትጣሉ፣ እንድትለያዩ ወይም ደግሞ ሌላ ነገር በማላችሁ እንዲገባ ሳይሆን እሷ ብቻዋን እንዳትሆን ነው ብሎ አቤላ ተከትሏት ወጥቷል ማለት ነው። ብዙ ነገር እንደውም አይዞሽ ሩታዬ ተመልሳችሁ ትገናኛላችሁ ለእስከዛ ነገር ግን ጠንከርበ እያላት ነበረ። አሁን ደግሞ በሀሳብ እንግዲህ እንደምንም ሁለቱ አቤላ እና ኤፍሬም ተስማምተው እንግዲህ ግዴታ አብርሽ በጣም እያመመው ስለሆነ እሱ ብቻ አይደለም፣ ሩታን በጣም ታማለች። በጣም ነው የሚያሳስባት። የበለጠ ስትናገር እንኳን ሰምታችኋት ከሆነ ሩታ በጣም እየተናደደች ነው ያለው ነገር ማለት ነው። እና ስለዚህ ያለውን ነገር እናጥብብና ሁለቱን እናገናኛቸው ተባብለው እንግዲህ አቤላ እና ኤፍሬም ዛሬ ሩታን ጠርተዋታል። እንዳያችሁት እንግዲህ እሷን መታለች ማለት ነው አሁን ነበር ሩታ፣ ይቅርታ እንድታረጊለት እና ወደ ቤትሽ እንድትመለሽ ወደ ፍቅራችሁ እንድትመለሱ ኤፍሬም እንግዲህ ሩታ የን የቅርታ ጠይቋታል። ከየቅርታ በላይ ምንም ነገር የለም። ኤፍሬም እንግዲህ ሩታን ይቅርታ ጠይቋታል እግሯ ላይ ወድቆ ማለት ነው። በእርግጥ እስቷ ውስጧ በጣም በነገር ስለተጎዳ ይቅርታውን ባትቀበለውም ኤፍሬም ግን በጣም ያሳዝናል። በቃ ይቅርታ በኔም በአብርሽም ስም ብሎ ነው እንግዲህ እግሯ ላይ የወደቀው ማለት ነው። በተለይ አቤላ ያንን ደብዳቤ ይዞ ሄዶ ከሰጠው በኋላ እርግጥ አቤላ ደብዳቤውን እንግዲህ እንዳትከፍተው ቀጥታ ለአብርሽ ስጥልኝ ስላለችው አቤላ እዚህ ጋር ምንም ጥፋት የለበትም። ማንኛውም ሰው የሆነ ነገር ለሱ ስጡልን እንዳትከፍቱት ከተባላችሁ፣ ይሄ እንደው መታመኑን ነው የሚያሳየው። ምንም ትላክ ምንም ለባለቤቷ ለአብርሽ ነው እና ቀጥታ መስጠት አለብኝ ምናልባትም ያሰበው እሱ የእርቅ ደብዳቤ ይሆናል ብሎም ይሆናል ያሰበው ይዞ ሄዶ ሲሰጠው፣ አብርሽ ደግሞ ከፍቶ ሲያነባው ከእንግዲህ እንደማትመጣ ነው። በጣም ልቡ ተሰበረ። በጣም ነው ያለቀሰው ኤፍሬም። እንደውም ምንድን ነው ይሄ ደብዳቤ ምንድን ነው ብሎ ተጠግቶ ሲያየው ነው። ያንን እንኳን ሊነግራቸው እንኳን አልቻለም ማለት ነው። በጣም ነው ልቡ የተሰበረው። በእርግጥ እሱ ብቻ አይደለም፣ ሁላችንም ስናይ በጣም አዝነናል። ቀላል አይደለም የእውነት ደብዳቤ ደርሷችሁ ያ ደብዳቤ ደግሞ እንግዲህ መልካም ነገር ይዞ ይመጣል ብሎ ነው የጠበቀው። ጥሩ ነገር ነው የምትለኝ፣ ምክንያቱም ከዛ በፊትም ለምንዋታል። በቃ እንግዲህ ሩታዬ እኔ አጥፍቻለሁ፣ ከእንግዲህ በኋላ ደግሞ እኔናችንን መልሰን ቤታችን መገንባት ያለብን ሲላት ምናልባት ለእሱ መልስ የሰጠችው ነው የመሰለው እና በፍቅር በደስታ ነበረ ደብዳቤውን የከፈተው፣ ግን ተቃራኒ ሆኖ ሲያገኝ አቤላን ብድቅ ብለ ተቤት ውጣ ነው ያለው እና በቃ ገፋፍተው አስወጥተውታል ማለት ነው። አቤላ ግን አንድ እውነት አለው፣ ሁለቱ እስከሚታረቁ ድረስ የእውነት እየሰራ ነው ያለው። ይህንን ነገር የሚያውቁት እንግዲህ ወደፊት ማለትም ሁለቱ እግዚአብሔር ከፈቀደ አብርሽና ሩታ ወደ ቀድሞ ፍቅራቸው ሲመለሱ ነው አቤል ምን እያደረገ እንደነበረ ምን ያህል ለፍቅራቸው እያገዘ እንደነበረ እንደሚታወቀው እንግዲህ የና አብርሽና የሩታን ፍቅር ለማፍረስ የተለያየ ነገር አለ። እዚህ ጋር ነፂ ወገቧን ይዛ እየተከራከረች ነው። ስንት አመት ሙሉ አብረው በፍቅረኝነት ሲቆዩ እኔ ነኝ የአብርሽ ፍቅረኛ ብላ ያልመጣችው፣ አሁን ግን ወደ ቁም ነገሩ ገብተው ወደ ትዳር ገብተው ልጅ ወደ መውለዱ እየሄዱ ባሉበት ሰዓት ፋይል አለኝ ብላ እንደዚህ አጠራቅማ ይዛ መምጣቷ በጣም ከፍተኛ ውዝግብ ቤታቸው ውስጥ ፈጥሯል። ቡታጅራ ለስራ ጉዳይ ሲሄድ ሩታ አዲስ አበባ ስለነበረች ያንን እንደ ጥሩ አጋጣሚ ተጠቅማ ብዙ ነገር ብላለች፣ ወታ ማለት ነው ነጺ። ምክንያቱም በዚህ ሰዓት ደግሞ ሩታ ብቻዋን ስለነበረች ግዴታ ነፂን የማመን ድል ነው የሆነላት ማለት ይቻላል። እና ነጺ ተሳክቶላታል ይኸው ይህንን ቤተሰብ እንደዚህ ብድርድቅ አደረገችው እና ሩታዬ፣ እኔ የምለው ለማንበለሽ ነው ፍቅርሽን? የምትታዩስ ለማንበለሽ ነው? ለአብርሽስ ማን አለው? እነ ነፂ ራሱ እንደዚህ እንደዚህ ቢሉ አብርሽ እውነት እንዳይመስል፣ እውነተኛ ፍቅር ላንተ ያላት ሩታና ሩታ ብቻ ነች። ለመረጋጋት ራሱን ሊያረጋጋ ምናምን አደለም ታዲያ

እንዳያችሁስ ነው እንግዲህ፣ አሁን ይሄ የመጨረሻዬ ነው ብሏል አብርሽ ማለት ነው። ቁልፉን የቤቱን ቁልፍ ሰጥቷቸው እኔ በቃ ወደ ቡታጀራ ሄዳለሁ፣ ቡታጀራ ግን ከሄድኩኝ ለሩታ ንገሯት ተመልሼ አልመጣም፣ ምክንያቱም ውስጤ እየተጎዳ ነው ብሏል። ታውቃላችሁ ያንን ቤት ባየው ቁጥር ሩታን ነው የሚያስታውሳት፣ ፎቶቻቸውን ባየው ቁጥር ሩታን ነው የሚያስታውሳት፣ ቡና ፋ ድምቅ አርጋ የምታፈላውን ነገር ሲያስበው ሩታን ነው የሚያስታውሳት። ዛሬ ቤታቸው ጸጥ ብሎ ረጭ ብሎ ማንም በሌለበት እንኳን ሩታን የመሰለ ቤቱን ድምቅ የሚያደርግ ሰው ቀርቶ እንደ አንድ ሰው እንኳን አብራችሁ ሲኖር ሲለያችሁ ቤቱ በጣም ነው የሚደብረው፣ እና ያ ነገር በጣም ህሊናውን ስለጎዳው እስቲ ቆይ ወደ ቡታ ጅራ ሊሄድ ብሏል። ወደ ቡታ ጅራ የምትሄደው አርፈ ልትመለስ ነው ወይ ሲሉት፣ አንድና አንድ ልንገራችሁ፣ ሩታ አሁን የምትመጣ ከሆነ ትምጣ፣ እኔ ግን ቡታ ጅራ ከገባሁኝ ለሩታም ንገሯት ተመልሻል መጣም ብሏል። የእውነት የደረሰበት ነገር ያዘነው ሀዘን ምናልባት እዛ ከሄደ በኋላ ተመልሶ ላይ መለስ ይችላል። አሁን ግን ሩታ ይቅርታውን መቀበል አለባት። እሷ ግን በፍጹም ይቅርታውን ለመቀበል እንደዚህ በጣም ፈቃደኛ አይደለችም። በጣም እየተከራከረች ነው። እኔ ብዙ ነገር አሳልፍ ያለው እኔ ብዙ ነገር ነው የሆንኩትና አሁን ዝም ብዬ አልመጣም። ጥፋቱን ይረዳ ይወቀው። ዝም ብዬ እንኳን ብገባ ይሄ ነገር እርግጥ ትክክል ነው ተመልሶ ሊሆን ይችላል ያለውን ነገር ካላስተካከለ በስተቀር ዛሬ ተታርቀን ብንታረቅ፣ ነገም ከነጎዲያም መልሰን እንጣላለን። ዛሬ እንኳን ቁልፉን ስጧት ሲል ሌላ ትልቅ ስህተት እየሰራ ነው ነው የምትለው። ምን እየታያት እንደሆነ እኛ ነቅ። እንግዲህ እኛ እንድትታረቅ ነው የምንፈልገው። አቤላና ኤፍሬምም ሊያስታርቁ ነው የመጡት እሷ ግን ዛሬ እንኳን ልታስታርቁ በመጣችሁበት ሰዓት አብርሽ ስህተት እየሰራ ነው። እጅግ በጣም ነው የምትወደው፣ በጣም ነው የምታፈቅረው። ስታወራ እንኳን ንዴቷና እንትኗ እየተናነቃት ነው፣ ምክንያቱም ስለሆነው ነገር ነው። አብርሽ በቃ ያስተውል ነው እያለች ያለችው ብዙ። ከእንግዲህም በኋላ ፍቅራቸውን ሊበጠብጡ አንዳንድ ሴቶች ወይ ደግሞ አንዳንድ ነገሮች ሊከሰቱ ይችላሉ። እዚህ ጋር አብርሽ አቋሙን ማስተካከል አለበት። ዛሬ ይህን ስላላደለም አደለም ይህንን ቁልፍ ስጡት ወደ ቡታጅራ እንደሄድ እዛው እሱ ተመልሶ እዛው ይቀመጥ ነው እያለች ያለችው። እሱ ግን ምን ያህል ደስተኛ ነው ነው ያንን ነገር እና እሱ በጣም ነገሮች እየደበሩት ቤቱ እያስጠላው ስለሆነ ወደዛ ሊሄድ አስቧል ማለት ነው። ሩታ ደግሞ በፍጹም አልታረቀውም አሁን በዚህ አይነት ሁኔታ እንደውም የበለጠ አሁንም ስህተት እየሰራ ነው። ስህተቱ እየታየኝ ነው። አብርሽ መስተካከል አለበት፣ ቡታ ጅራ ሄዶ አይምሮውንም ማስተካክሎ የሚመጣ ከሆነ ስትል ኖ እንደዚህ አይደለም ብለዋል። ኤፍሬም ወንድሙም ነግሯታል፣ አቤላም ነግሯታል። አቤላም በጣም በእናትሽ ፕሊስ እያላት ነው። ብዙ ጊዜ ተረድቼሻለሁ ብዙ ጊዜ አብረን ነገሮችን አሳልፈናል። አሁን ግን አብርሽን ተረጁ፣ ጊዜው አሁን ነው፣ እሱን የምትረጅበት ያላት ነው። ኤፍሬምን በጣም እየለመናት ነው። እሷ ግን በፍጹም አልችልም፣ ከአቅሜ በላይ ነው፣ ከቁጥጥሬ በላይ ነው፣ ይህ ነገር ልቀበላችሁ አልችልም ብላ ወደ ቤት ሄዳለች ማለት ነው። በዚሁ አጋጣሚ እንግዲህ ሩታዬ የእናንተን ፍቅር ለማይፈልጉ፣ የእናንተን ትዳር ለማይፈልጉ መንገድ አተክፈችላቸው። ዛሬ እነ ነጺም ቢሆን ለማያዋጡት ነገር አንቺና እሱ የሆነ ትንሽ የክፍተት ብት ቢሆን እሱን ለማጽናናት ወይ ደግሞ አብርሽን አይዞ ለማለት ብለው መጥተው ያለውን ማለት የተፈጠረውን ችግር የበለጠ እንዲሰፋ ያደረጉታል። ና እባክሽን እባክሽን መንገዳ ተስጫቸው፣ ታረቁ። ታርቃችሁ በይቅርታ ተመልሳችሁ ወደ ትዳችሁ እንድትመለሱ ና እንደ በፊቱ ፏ ስትሉ ማየት ነው እኛ የምንፈልገው። ና ሁላችሁም እንግዲህ ኤፍሬምና ቤላ በጣም ያደረጋችሁት ነገር እጅግ በጣም ደስ የሚል በእውነት እውነታችሁን ነው። እናንተ እዛ ቦታ ላይ ከማንም በላይ ጉዳዩን ታውቁታላችሁ። እግዚአብሔር እንግዲህ ያሳካላችሁ ለማስታረቅ ያብቃችሁና ሁለቱ አንድ ላይ ደስ ብሏቸው እንድናይ እግዚአብሔር አምላክ ፈቃዱ ይሁን። ለዛሬ እንግዲህ እዚህ ላይ ያበቃለሁ። መልካም ጊዜ ሆንላችሁ። መልካም ቀን